የጋምቤላ እና የደቡብ ሱዳን አህጉረ ስብከት ሪፖርት ከዚሁ እንደመቀጠሉ ይሆናል። እንግዲህ የኔ ሪፖርት በገቢ ላይ ነው። እንግዲህ የሚጀመረው ምናልባት በኋላ ገቢ ምንድን ነው ልትሉ ትችላላቸው። የኔ ገቢው ልዩ ነው። ልዩ የሆነበት ምክንያት እኔ ሰው አየል ነው የሚፈልገው የሰው አይል ነው እያስገባ ያለውት የሰው አይል ሰው አይል ነው ያስገባ ያለውት። ያው በብፁዕ አባታችን አንጋፋ አባት ብፁዕ አቡነ ሩፋኤል የሚመራ የገንቤላ ሀገረ ስብከት እንግዲህ ዋናው ሰው አይል ነው እና ሰው አይል ካለን ብራለን አይደል? ሰው አይል ካለን ብራለን እና የጋምቤላ እና የደቡብ ሱዳን አህጉረ ስብከት የሪፖርት ሪፖርት እንደሚቀጠሉ ይሆናል። ዘንድሮ አመት አምስቱ ቀናት ጥምቀት በዓል አከባበር ላይ ለአምስት ቀናት የጋምቤላ ስራ ተዘግቶ በታላቅ ድምቀት ሲከበር የቆየ ሲሆን ከዚህ ውስጥ ጉባኤውን ያኔ ጥምቀቱ ሲከበር የክልሉ ርዕሰ መስተዳድርና ምክትል ርዕሰ መስተዳደር ከነካቢኔዎቻቸው ጋር ተገኝተዋቸዋል። እነሱ የተገኙበት ሁኔታ እንኳን ደስ አላቸው፣ እንኳን ደስ አላቸው። በሰዓቱ ተገኙበት። እንግዲህ በሰዓቱ ሲገኙበት በጥምቀት በዓል ሲጠምቁ ገቢ ገቢ አደረግናቸው። አንደኛ የክልሉ መንግሥት ኮሚሽን ኮሚሽነር ገቢ አደረግነዋል። እንኳን ደስ አላቸው። ሁለተኛ የክልሉ መንገድና ትራንስፖርት ቢሮ ቢሮ ኃላፊ አቶ ፎርዶል ከነቤተሰቦቻቸው ገቢ አደርገናል። እንኳን ደስ አላቸው። የክልሉ ባህልና ቱሪዝም ቢሮ ኃላፊ በሰዓቱም ከነቤተሰቦቻቸው ገቢም አደርገናል። እንኳን ደስ አላቸው። በአጠቃላይ ከኑር ማህበረሰብ ወደ 321 ሰዎች ገቢ አደርገናል። ኳንዳሳላች ካኝዋ ማህበረሰብ ወደ 28 ሰዎች ገቢ አድርገነዋል። ከእስልምና የመጡት ወደ 16 ሚሊዮን ሰዎች ገቢ አድርገነዋል ገቢ አድርገነዋል። በመጃንግ ዞን የሚገኙ የኦፖ ብሔረሰብ፣ የመጃንግ ብሔረሰብ ከ30 በላይ ገቢ አደርገነዋል። እንኳን ደስ አላችሁ። ይሄ ገቢ ነው ያደረገ አለ ይሄ የመታወር ወረዳ አስተዳዳሪ የመታወር ወረዳ አስተዳዳሪ ና ከነሙሉ ቤተሰቦቻቸው አስራ ስምንት የሚሆን ከነሙሉ ቤተሰቦቻቸው ገቢ አደርገነዋል። ገቢ አደርገነዋል። በኢታንግ ልዩ ወረዳ አቶ ጅኑፍ ጋጭ ከነቤተሰቦቻቸው አስር ነፍሳት አስር ነፍሳት ከመጃም 30 በአጠቃላይ 423 ነፍሳት ወደ እናት ቅዱስ ቤተክርስቲያን ክርስቲያን ተመልሶ በብፁዕ አቡነ ሩፋኤል ልጅ ተጠምቆ የስላሴ ልጅነት አገኝተዋል። እንኳን ደስ አላችሁ። በእውነት ጥሩ አባት አለን፣ ጥሩ አባት አለን። የኛ ስራ እንግዲህ አዲስ ገቢ እናደርጋለን ብለን ሰው ነው ገቢ የምናደርገው። እንኳን ደስ አላቸው። ትልቅ ትልቅ አባት አለን። በዚሁ ታላቁ ጉባኤ ላይ እስቲ ምዝገና አለሳቸው ብታደርጉልን፣ እኔ አዎ፣ አሁን እንዳሰብኩኝ ብፁዕ አባታችን የገምቤላና የአሶሳ የሰላምና የአምባሳደር ብቻ ሳይሆን በኔ ቢሆን፣ በኔ እይታ ቢሆን የሰባቱም አህጉረ ስብከት የሰላምና የአምባሳደር ቢያደርግል ምን ይሆናል የሚለው እንግዲህ በዚህ ጉባኤ ላይ፣ ምክንያቱም ሰሯ የሰሩ አባት ናቸው። በሰላም ወደ ኋላ የማይል በልማቱ ወደ ኋላ የማይል እና ምዕምናን ወደ ቤታችን ወደ ቤት ወደ ቤተ ክርስቲያናችን ከማስገባት ይልቅ በማስገባት ጥረታቸው ያደረገ ይገኛሉ። በጎደሬ ወረዳ ቤተ ክህነት ሜቲ ከተማ ላይ ጂ ፕላስ 3 ፎክ ተሰርቶ በብጹዕ አባታችን በብጹዕ አቡነ ሩፋኤል ተመርቋል። በክልሉ መንግስት ለ21 አብያተ ክርስቲያናት 640 ሄክታር መሬት ተሰጥቶ አዳዲስ አብያተ ክርስቲያናት ተንሰው በብጹዕ አቡነ ሩፋኤል ቅዳሴ ቤታቸውን ተከብረዋል። ባኛዋና ከኖር ብሔረሰብ የአብነት ትምህርት ቤት ተቆሞ ለማን 38 ደቀ መዘምር ስልጠናውን ስልጣናውን ድኩና ተቀብሎ ተቀብሏል። በደቡብ ሱዳን ጁባ ከተማ ባለ ሶስት ወለል ፎቅ ተሰርቶ የተመረቀ ሲሆን በአፍሬናል በመለካል በቅዱስ ኪዳነ ምሕረት ቤተ ክርስቲያን ተሰርቶ ቅዳሴ ቤታቸው በብፁዕ አቡነ ሮፋኤል ተባርቋል። የ2017 ዓ.ም ወረስ ፐርሰንት ገቢ አምናውን ብልጫ በማሳየት 1 ሚሊዮን ብር ያደረጉበት የባንክ ስሊፕ ብፁዕ አባታችን ብፁዕ አቡነ ሮፋኤል ለቅዱስ አባታችን እንዲሰጡልን በ በአቀብሮ ስጋብዛቸዋለሁ።